ሰላም ጤና ይስጥልኝ። ክብራትና ክብራን ተመልካቾች እንደምናላችሁ። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለኢየሱስ ክርስቶስ ከሞት መነሳት ይህ ትንሣኤ በዓል በሰላም አደርሳቸው። ከሐረሪ ቴሌቪዥን በቀጥታ ስርጭት የሰዓቱ ዜናዎቻችንን ወደ እናንተ እናደርሳለን። ከዜናዎቹ ጋር ሲሳይ ዘርይሁን። የሐረሪ ክልል ርዕሰ መስተዳደር ኦርዲን በድሪ ለትንሣኤ በዓል የእንኳን አደርሳችሁ መልእክትን አስተላለፉ። ርዕሰ መስተዳድሩ ለክርስትና እምነት ተከታዮች የትንሣኤ በዓልን ምክንያት በማድረግ የእንኳን አደርሳችሁ መልእክትን አስተላልፈዋል። ርዕሰ መስተዳድሩ በማኅበራዊ ትስስር ገጻቸው ባስተላለፉትም መልእክታቸው በዓሉ የፍቅር የደስታ፣ የጤናና የሰላም እንዲሆንላችሁም ምኞቴን እገልጻለሁ ብለዋል። የፋሲካ በዓል በመደጋገፍ በአብሮነትና በኢትዮጵያዊነት መልካም እሴቶች እንደሚከበርም እምነት አለኝ ሲሉ መልእክታቸውን አስተላልፈዋል። በክልሉ እየተከናወኑ የሚገኙ የልማት ፕሮጀክቶች በጥራትና በፍጥነት ለማጠናቀቅ እየተሰራ እንደሚገኝ የሀረሪ ክልል ርዕሰ መስተዳደር ኦርዲን በድሪ ተናገሩ። የክልሉ ርዕሰ መስተዳደር በከተማና በገጠር እየተከናወኑ እና የተከናወኑ ፕሮጀክቶችን ከካቢኔዎቻቸው ጋር በመሆን ተዘዋውሮ ጎብኝተዋል። ዝርዝር ይዘናል። የሐረሪ ክልል ርዕሰ መስተዳደር ኦርዲን በጥሪ ከካቢኔዎቻቸው ጋር በመሆን በሐረሪ ክልል በገጠርና በከተማ የተገነቡና እየተገነቡ የሚገኙ የተለያዩ የልማት ፕሮጀክቶችን ተዘዋውሮ ተመላክተዋል። በጉብኝቱ ወቅትም ርዕሰ መስተዳድሩ እየተከናወኑ የሚገኙ ስራዎች አበረታች ስለመሆናቸው አንስተዋል። ፕሮጀክቶቹን በጥራትና በፍጥነት ለማጠናቀቅ በትኩረት እየተሰራ ስለመሆኑም አውስተዋል። በተጨማሪም በክልሉ እየተሰሩ የሚገኙ ፕሮጀክቶች መሰረታዊ ግብዓቶችን ባሟላ መልኩ ሊሰሩ ይገባል ሲሉም ያሉ ሲሆን ወደ ስራ ያልገቡ ፕሮጀክቶችንም በአፈጣኝ ስራ ማስጀመር ስራም እንደሚገባ አንስተዋል። በተጨማሪም በክልሉ የሚሰሩ የካፒታል ፕሮጀክቶች መሰረታዊ ግብዓቶችን በማሉ መልኩ ሊሰሩ ይገባል ያሉም ሲሆን ወደ ስራ ያልገቡ ፕሮጀክቶች ደግሞ በአፋጣኝ ወደ ስራም እንዲገቡ ማድረግ እንደሚገባም አሳስበዋል። ርዕሰ መስተዳድሩ ከክልሉ ከፍተኛ አመራሮች ጋር በመሆንም ከጎበኟቸው የልማት ስራዎች መካከልም የኢንዱስትሪ ዞን የመንገድና የትምህርት መሰረተ ልማቶች ስራዎች ይገኙበታል። በተለይም ከደሴ ሆቴል እስከ ድሬ ጥያራ የሚገነባው ከተማ የልማት እንቅስቃሴዎች፣ የኢንቨስትመንት ስራዎች፣ የአባድር ፕላዛና የኮሪደር ልማት ስራዎች በርዕሰ መስተዳድሩና ካቢኔያቸው ከተጎበኙ ስፍራዎች መካከል በዋነኝነት ይጠቀሳሉ። አርሶና አርብቶ አደሩን ከሸማቹ ከማገናኘት አንጻር እንዲሁም የህዝብ ትራንስፖርትን ከማሳለጥ አኳ እየተከናወኑ የሚገኙ የአርሶ አደሮችን የምርት መሸጫ ማዕከልና የአዲሱን መናኸሪያ አሁናዊ ሁኔታም ተመላክተዋል። በተጨማሪም ከስቴዲየም እስከ ዱክበር የላንድማርክ ፕሮጀክትና የሶስተኛው ዙር የጀጎል የውስጥ ለውስጥ መንገዶች እድሳትና ጥገና ስራን ተዘውሮ ተመላክተዋል። በዚህ ወቅትም ርዕሰ መስተዳደሩ እንደገለጹት እነዚህን የልማት ስራዎች ከቀደመው በተሻለ መልኩ በጥራትና በፍጥነት እንደሚሰራውም አንስተዋል። በተለይም በክልሉ በበጀት ዓመቱ የተጀመሩና ቀደም ተከናውነ የሚገኙ የኢንቨስትመንትና ካፒታል ፕሮጀክቶችን በጥራትና በፍጥነት ለማጠናቀቅ በልዩ ትኩረት እየተሰራ ስለመሆኑም አንስተዋል። በግሉ ዘርፍ የተሰማሩ አልሚዎችን የመደገፍ የማበረታታትና የክትትል ስራዎችም በትኩረት እየተሰሩ ስለመሆኑም ተናግረዋል። እነዚህ ፕሮጀክቶች የክልሉን የመልማት ፍላጎት ከመመለስ ባሻገር የስራ ዕድል ፈጠራን ጨምሮ ኢኮኖሚያዊ ፋይዳቸው የጎላም ነው ሲሉም ተናግረዋል። ርዕሰ መስተዳድሩ አክለውም እየተሰሩ የሚገኙ ማህበረሰቡን ተጠቃሚ የሚያደርጉ ስራዎችን በጥራት ከማጠናቀቅ አኳያ ተቋማትና አመራሩ በቅንጅትና በትኩረት መስራት አለባቸው ሲሉም አሳስበዋል። ርዕሰ መስተዳድሩ በማጠቃለያቸውም በቀጣዮቹ ሶስት ወራት ህብረተሰቡን ተጠቃሚ የሚያደርጉ ፕሮጀክቶች ተጠናቅቀው ለአገልግሎት ክፍት እንደሚሆኑም ጠቁመዋል። የበጎ ፈቃድ አገልግሎት የሀገርን ብልጽግና ለማፋጠን ትልቅ ፋይዳ ያለው መሆኑን ርዕሰ መስተዳደር ኦርዲን በድሪ ገለጹ። የፋሲካ በዓልን ምክንያት በማድረግ የክልሉ ፖሊስ ኮሚሽን ከወረዳ መስተዳደሮች ጋር በመሆን ለብሔራዊ በጎ ፈቃድ አገልግሎት እንዲሁም አገልግሎት አካላት ማዕድ ማጋራት መርሃ ግብር አከናውነዋል። ለሙየዲን ሙክታር ዘገባ ግዛሀኛ ራጌ። የሀረሪ ክልል ፖሊስ ኮሚሽን ከወረዳ መስተዳደሮች ጋር በመሆን ለክልሉ በጎ ፍቃድ አገልግሎት አባላት የማዕድ ማጋራት መርሃ ግብር አካሂዷል። በስነ ስርዓቱ ላይ የክልሉ ርዕሰ መስተዳደር አቶ ኦርዲን በድሪ እንደገለጹት የበጎ ፍቃድ አገልግሎት ማጠናከር ለሀገር እድገት ብልጽግና መፋጠን ያለው ፋይዳ ትልቅ ነው ብለዋል። ለሁሉም የምትሆን ሀገር ከመገንባት አንጻር የወጣቱ ሚና ትልቅ ነው ያሉት ርዕሰ መስተዳደሩ ሀረር የመቻቻልና የአንድነት ከተማ እንደመሆኗ የበጎ ፍቃደኛ ወጣቶች ቤታቸው እንዳሉ በሆነ መልኩ ተደስተው ማሳለፍ እንዳለባቸው መልእክታቸውን አስተላልፈዋል። ብሔራዊ በጎ ፍቃድ አገልግሎት የተለያዩ ባህልና እሴቶች ለመማር ትልቅ አስተዋጽኦ እያበረከተ መሆኑን ገልጸው ወጣቶቹ ወደ መጡበት ሲመለሱ አምባሳደር ሆነው ሀረርን ማስተዋወቅ እንዳለባቸው ገልጸዋል። መንግስት የበጎ ፍቃድ አገልግሎት በመላው ሀገሪቱ እንዲካሄድ፣ በዚህም የተለያዩ ማህበራዊ ችግሮች እንዲፈቱ ትኩረት ሰጥቶ እየሰራ መሆኑን ርዕሰ መስተዳድሩ ተናግረዋል። እየተካሄደ ያለው በጎ ፍቃድ አገልግሎት የተሳካ እንዲሆን ሁሉም ኃላፊነቱን ሊወጣ ሊቀጣ ይገባል። ሲሉም ገልጸዋል። የማዕድም አጋራት መርሃ ግብሩ የተሳካ እንዲሆን አስተዋጽኦ ላበረከቱ ሁሉ ምስጋናቸውን አቅርበዋል። ቀጥለናል። ተመልካቾች በድጋሚ እንኳን ለብርሃን ትንሳኤው በሰላም አድረሳችሁ እያለን ከዚህ ጋር የተገናኙ ተገናኙ ወሬዎቻችንን እናልፋለን። የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ክብረተው ጌቱ ወየሳ ለ2017 የትንሳኤ በዓል የሰላም እንኳን አድረሳችሁ መልእክትን አስተላልፈዋል። ባስተላለፉት መልእክታቸው መላው የክርስትና እምነት ተከታዩ ዘንድ ከፍ ያለ ቦታ የሚሰጠውን የትንሣኤ በዓል ሲከበር በመረዳዳት በመደጋገፍና በአብሮነት ሊሆን እንደሚገባም አንስተዋል። ለክልሉ የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ዘገባ አያንቶ አህመድ። በሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቱ ወይሳ ለመላይ ክርስትና እምነት ተከታዮች ለ2017 ዓ ም የትንሣኤ በዓል የእንኳን አደረሳችሁ መልእክት አስተላልፈዋል። ሀገራችን ኢትዮጵያ የበርካታ ታሪካዊ ሃይማኖታዊና ባህላዊ እሴቶችና ትውፊቶች ባለቤት ያሉት አቶ ጌቱ ትንሣኤ በዓልን ስናከብር፣ ህብረ ብሔራዊ አንድነታችንን፣ የጋራ ማንነታችንን፣ የአብሮነት ምስጢርና አሳቢዎችን ከትውልድ ወደ ትውልድ እንዲሸጋገሩ ጉልህ ሚና እንዳላቸው ገልጸዋል። ፓርቲያችን እሳቤ መሪነት የመልማት ጸጋዎችና አቅሞቻችንን አሟጠን በመጠቀም እንደ ሀገር ለጀመርነው ሁለንተናዊ የብልጽግና ጉዞ ስኬት መላው ህዝቡን በተደራጀ አግባብ በማሳተፍ ክልላችን ሰላም የሰፈነበት የብልጽግና ተምሳሌትና የምርጥ ተሞክሮ መቀመሪያ ማዕከል ለማድረግ ተግተን እየሰራን ነው ብለዋል። የትንሣኤ ባለን ስናከብር ሰው ተኮር በሆነው የፓርቲያችን እሳቤ መሰረት የመተሳሰብና የመደጋገፍ ኢትዮጵያ ሴት ተላብሰን አቅመ ደካሞችን በመደገፍ ማዕድ በማጋራት ወንድማማችነትና እህትማማችነትን በሚገልጹና አብሮነታችንን በሚያንጸባርቅ አግባብ ልናከብር ይገባል ሲሉ ገልጸዋል። እንደ ሀገር ትላንት፣ ዛሬና ነገን አስተሳስረን በጀመርነው ነው ሁለንተናዊ የብልጽግና ጉዞ እሳቤ የተጎናጸፍናቸው ፍሬዎች በማስቀጠል የተደቀኑ አለም አቀፋዊ፣ አህጉራዊና የሀገራችን አሁናዊ ፈተናዎችን በመጋፈት ድል የምንነሳበት መውጫው መንገዶችን ላይ የጋራ መግባባት እንደሚያስፈልግና መላ የክልሉ ህዝብ አውንታዊ ሚና እንዲጫወት ጥሪ አስተላልፈዋል። በመጨረሻም በድጋሚ ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ትንሣኤ በዓል በሰላም አደረሳችሁ በማለት መልካም ምኞታቸውን ገልጸዋል። ህዝበ ክርስቲያኑ የክርስቶስን ትንሣኤ በዓል ሲያከብር የተቸገረ ወገኑን በማሰብ ሊሆን እንደሚገባ የሃይማኖት አባቶች ገለጸውም። የሃይማኖት አባቶቹም ለመላው የክርስትና እምነት ተከታዮች የመልካም አደረሳችሁ ምኞታቸውን ገልጸዋል። አያንቷ አህመድ ዕለተ ትንሳኤ ኢየሱስ ክርስቶስ በሰው ልጆችና በእግዚአብሔር መካከል የነበረውን የጥላ ግድግዳ በመስቀል ሞት አፍርሶ በሶስተኛው ቀን የሞትን ኃይል ሰብሮ መቃብርም ፈንቅሎ የተነሳበት ዕለት እንደሆነ ክርስትና እምነት ተከታዮች ዘንድ ይታመናል። በዚህም ህዝበ ክርስቲያኑ እለቱን በልዩ ሁኔታ ይዘክረዋል። ትንሣኤ ኢየሱስ ክርስቶስ በሰሞነ ህመማት ለሰው ልጆች ፍቅር ሲል እስከ መስቀል ሞት መሥዋዕትነት ከፍሎ የጨረሰበትና በፍጹም የመለኮት ኃይሉ መቃብርን ፈንቅሎ የተነሳበት መሆኑንና ትንሣኤ ለሰው ልጆች ደስታና ዳግም ወደ እግዚአብሔር የመቅረብ ዕድል የተገኘበት የደስታ በዓል መሆኑን፣ ህዝበ ክርስቲያኑ ይህን የደስታ በዓል ሲያከብር ብቻውን በመደሰት ሳይሆን ከአቅመ ደካማ እንዲሁም ከአረጋውያን ጋር በመሆን የተቸገረ ወገኑን በማሰብ ለሀገር ሰላም በመጸለይ ሊያከብር እንደሚገባ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምስራቅ ሐረርጌ ሀገረ ስብከት የሀገረ ስብከቱ ትምህርትና ስልጠና ኃላፊ መላከ ሰላም ታደለ ፊጣ ተናግረዋል። ትንሳኤ ማለት ከሞታን የተነሳበት ጌታ ሞትን አሸንፎ ሞትን ድል አድርጎ የተነሳበት ማለት ነው። ትንሳኤ ማለት ሞትን አሸንፎ ተነስቷል። ሞት የተባለ ዲያብሎስንና ሙስና መቃብርን መቃብር በመቃብር ተቀብሮ መቅረትን ወይም ደግሞ በሲኦል መኖርን ድል አድርጎ ወደ ገነት እንድንመለስ ያደረገበት ነው ማለት ነው ትንሳኤ። ስለዚህ ታላቁ በዓላች ስለሆነ ገዘጠኙ ትልልቅ የጌታ በዓላት ዋነኛው ስለሆነ ልዩ በዓላች ነው ማለት ነው። ስለዚህ በትንሳኤ ቀን ሁላችንም በተለዩ ሁኔታ በዓሉ እናከብራለን። በዓሉ እንደምናከብረው በነበረን እሴት ነው ማለት ነው። ካሁን በፊት ክርስቲያኑ በሙሉ ያለውን ነገር አብሮ እየተካፈለ በተለይም ደግሞ አረጋውያን፣ ሸማግሎችን፣ እናቶችን አቅማቸው የደከመን ምግብም የሌላቸው የሚለበስ የሌላቸውን ልብሱን በማካፈል እንደገና ምግቡን በማካፈል እነሱም ደስ ብሏቸው እንዲያመሰግኑ በማድረግ በዓሉን ማክበር ይገባል፣ ማለት ነው። በኢትዮጵያ ካቶሊካዊት ቤተክርስቲያን የሐረር ማርያም ቅዱስ ስም ካቴድራል ቆሞስ አባት ተክለ ብርሃን የማታዬ የትንሣኤ በዓል በስሙ ለሚያምኑ ሁሉ ትንሣኤን ያበሰረበት ትልቅ ዕለት መሆኑን ገልጸው፣ በዓሉን ስናከብር አቅመ ደካሞችን በመርዳት መሆን እንዳለበት ገልጸዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰራቸው ብዙ ተአምራት ሁሉ ዋናው ሞትን ድል አድርጎ በሶስተኛው ቀን ከሞት መነሳቱ ነውና በስሙ ለሚያምኑ ሁሉ ትንሣኤን ያበሰረበት ትልቅ ምስጢር ነው። የተወደዳችሁ ውድ ሕዝበ እግዚአብሔር በሙሉ በተለይም የጌታችን የመድኃኒታችን የኢየሱስ ክርስቶስን ትንሣኤን የምታከብሩና የምናከብር ሁሉ ትንሣኤ ሁላችንም እንደ መሆኑ መጠን ከአቅመ ደካማ ወንድም እህቶቻችን ጋር ያለንም በጋራ በመብላት በመጠጣት መልካም የትንሣኤ በዓል እንዲሆንልን የበኩላችንን ጥረት እናድ። የሐረር ወንጌላውያን ቤተ ክርስቲያናት ኅብረት የቦርድ ምክትል ሰብሳቢ መጋቢ ግርማ ጌታውን የትንሣኤ በዓል ከክርስቶስ ጋር የታረቅንበት ዕለት መሆኑን ገልጸው የሱን ፈለግ በመከተል ይቅር በመባባል የተቸገሩ ወገኖችን በመርዳት በዓሉን ልናከብር ይገባል ይላሉ። ክርስትና እምነት ተከታዮች እንኳን ለትንሣኤ በዓል በሰላም አደረሳችሁ ማለት እወዳለሁ። ትንሣኤ በዓል ስናከብር ትንሳኤ ዝም ብሎ የመጣ አይደለም። ከትንሳኤ በፊት ስቅለት አለ፣ ግርፋት አለ፣ ሞት አለ እና ሞት የምናስብ ከሆነ ከእግዚአብሔር ጋር የታረቅንበት ነው። የእግዚአብሔርን እልውና ያጣው ሰው፣ የእግዚአብሔርን ፍቅር ያጣው ሰው እንደገና የእግዚአብሔርን ፍቅር ያገኘበት ከእግዚአብሔር ጋር የታረቅበት የእርቅ መንገድ ነው እና ትንሳኤን ስናስብ ይህንን ማሰብ መቻል አለብን። ማሰብ መሆን አለበት ሁለተኛ በመካከላችን ያሉትን ድሆችን በማሰብ መሆን አለበት። ለመላው የክርስትና እምነት ተከታዮች የእንኳን አድረሳችሁ መልእክታቸውን አስተላልፈዋል። ይህ 1446ተኛው የሸዋሊድ ክብረ በዓል በድሬዳዋ ከተማ በድምቀት ተከብረ። በበዓሉ ላይም የድሬዳዋ ከተማ ከንቲባ አቶ ከድር ጁሃርና የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽፈት ቤት ምክትል ኃላፊ አቶ አብዱል ሐኪም ዑመርን ጨምሮ የሃይማኖት አባቶች የሀገር ሽማግሌዎች እና የተለያዩ የህብረተሰብ ክፍሎች ታድመዋል። ሸዋል ኢድ በሸዋል ወር የረመዳን ጾም ተጠናቆ ኢድ አልፍጥር በዋለበት በስምንተኛው ቀን ይከበራል። በሳምንቱ መገባደጃ በሐረር ከተማ የሚከበረው ሸዋል ኢድ በብዙሃኑ ዘንድ ተጠባቂ የባህላዊ በዓል ነው። በሳምንቱ መገባደጃም ተጣ በክብረ በዓሉ በተባበሩት መንግስታት የሳይንስ ትምህርትና ባህል ድርጅት ዩኔስኮ በኅዳር 2016 ዓ.ም መመዝገቡም ይታወሳል። በጣሊያን በኢፌዴሪ ኤምባሲ ባዘጋጀው የልምድ ልውውጥ ጉብኝት ፕሮግራም ላይ የሐረሪ ብሔራዊ ክልላዊ መንግስት ምክር ቤት አፈጉባኤ የተመራው ልኡካን ቡድን ከጣሊያን የካላራቢያ ክልል ምክር ቤት ፕሬዝደንት ጋር ተወያዩ። በጣሊያን የኢፌዴሪ ኤምባሲ ከጣሊያን ከሚመለከታቸው አካላት ጋር በመተባበር ባዘጋጀው የልምድ ልውውጥ ጉብኝት ፕሮግራም ላይ ባህሪ ብሔራዊ ክልላዊ መንግስት ምክር ቤት አፈጉባኤ የተከበሩ አቶ ሱልጣን ሰላም የተመራው የልኡካን ቡድን በጣሊያን የተለያዩ አካባቢዎች ጉብኝት አድርጓል። የልኡካን ቡድኑ በጣሊያን ካላር የካላቢሪያ ክልል ባካሄደው ጉብኝትም በክልሉ ምክር ቤት ፕሬዚደንት በተከበሩ ዶክተር ፊሊፖ ማንኮሶ የተመራሉ ጋር ተገናኝቶም የልምድ እንዲሁም ውይይትን አካሂደዋል። በውይይታቸውም በካላሪቢያ ክልል በብዝሃ ቋንቋ አጠቃቀም ረገድ ያለውን የህግ ማዕቀፍ አተገባበርን በተመለከተም የክልሉ ክልሉ ተሞክሮዎች ዙሪያ ሰፊ ውይይት አድርገዋል። በተጨማሪም በቀጣይ ሁለት ክልሎች መካከል በተለያዩ ዘርፎች ትብብር ለማድረግ የሚያስችል መግባባት ስምምነት ላይም ደርሰዋል። የልኡካን ቡድኑ በካላቢሪያ ክልል ምክር ቤትና የተለያዩ ቅርሶችን የቱሪስት መዳረሻ ስፍራዎችንም ተዘዋውረው ጎብኝተዋል። ቅጥለናል ተመልካቾች፣ ይህ ሐረሪ ቴሌቪዥን ነው። በቀጥታ ስርጭት የሰዓቱን ዜናዎቻችንን ወደ እናንተ እያደረሰ እንገኛለን። አሁን ደግሞ ከአገር አቀፍ ምንጮች ወዳገኘናቸው ወሬዎቻችንን እናልፋለን። ጠቅላይ ሚኒስትር ዶክተር አብይ አህመድ እና ቀዳማዊት እመቤት ዝናሽ ታያቸው የትንሣኤ በዓልን ምክንያት በማድረግ ማዕድ አጋርተዋል። በሌላ ዜና ደግሞ የተለያዩ ሀገራት ኤምባሲዎች እና አምባሳደሮች የኢየሱስ ክርስቶስ የትንሣኤ በዓልን በማስመልከት ለመላው የክርስትናና እና የካቶሊክ እምነት ተከታዮች የእንኳን አደረሳችሁ መልእክትን አስተላልፈዋል። ተጨማሪ ጠቅላይ ሚኒስትር አብይ አህመድ ቀዳማዊት እመቤት ዝናሽ ታያቸው ለአረጋውያንና ለአቅመ ደካሞች የትንሣኤ በዓል ምክንያት በማድረግ ማዕድ አጋርተዋል። የትንሣኤ በዓል በክርስቲያን እምነት ተከታዮች ዘንድ በተለያዩ ዝግጅቶች እየተከበረ የሚገኝ ሲሆን የትንሣኤ በዓልን አስመልክቶ የሃይማኖት አባቶች ባስተላለፉት መልእክት በዓሉን በአብሩነትና በመረዳዳት በጋራ ማሳለፍ እንደሚገባ ገልጿዋል። በዓለ ትንሣኤ ሲከበር የትህትናና የመከባበር እሴትን በማሳየት መሆን እንዳለበትም አመልክተዋል። ምዕመናን የትንሣኤ በዓልን ለኢትዮጵያውያን አንድነትና ዘላቂ ሰላም በመጸለይ እንዲያ ክብሩም፣ የሃይማኖት አባቶቹ መልእክት አስተላልፈዋል። የተለያዩ ሀገራት ኤምባሲዎችና አምባሳደሮች የትንሣኤ በዓልን በማስመልከት ለክርስትና እምነት ተከታዮች ዘንድ የእንኳን አደረሳቸው መልእክት አስተላልፈዋል። በኢትዮጵያ የሩሲያ አምባሳደር ኢቮግኒ ተርኪሂን የእንኳን አደረሳቸው መልእክታቸውም በዓሉ የሰላምና የደስታ እንዲሆን ተመኝተዋል። ይህንን የበዓል ወቅትም ለኢትዮጵያውያን ጤና፣ ሰላምና ተስፋ ይዞ እንዲመጣም እምነት አለኝ ብለዋል። በኢትዮጵያ የአሜሪካ አምባሳደር አርቪን ማሲንጋ በኢትዮጵያና ና በመላው ዓለም የትንሣኤ በዓል ለሚያከብሩ ክርስቲያኖች በዓሉ የደስታ እንዲሆን እመኛለሁ ብለዋል። በመልእክታቸውም ይህ የበዓል ወቅትም ደስታ፣ በረከት፣ መልካም ነገር፣ ዳግም የመታደስ ስሜት ይዞ እንዲመጣም ተስፋ አድርጋለሁ ሲሉም ገልጿል። በኢትዮጵያ የእስራኤል ኤምባሲ ለክርስትና እምነት ተከታዮች የደስታና የበረከት እንዲሆን ልባዊ ምኞቱንም ገልጿል። በኢትዮጵያ የኢራን ኤምባሲና ሰራተኞች ለመላው የኢትዮጵያ ክርስቲያኖች መልካም የትንሣኤ በዓል ይመኛሉ ሲሉ መልእክቱን አስተላልፏል። ለመላው የክርስትና እምነት ተከታዮችና ኢትዮጵያውያን በዓሉ የደስታና የበረከት ይሁን ሲሉም ገልጿል። በኢትዮጵያ የፓኪስታን አምባሳደር አቲፍ ሸሪፍ ሚያ በኢትዮጵያ ተመሳሳይ በዓል ለምታከብሩ በሙሉ መልካም በዓል እንዲወላችሁ እመኛለሁ ብሏል። በኢትዮጵያ የዩናይትድ ኪንግደም ኤምባሲ በበኩሉ ለክርስትና እምነት ተከታዮች በዓሉ የደስታና የበረከት እንዲሆን ተመኝቷል። በተመሳሳይም የኔዘርላንድ፣ ስዊድን፣ አልጄሪያ፣ አውስትራሊያ፣ ጀርመን፣ ጣሊያንና ስሪላንካ ኤምባሲዎች ለክርስትና እምነት ተከታዮች በሙሉ መልካም የትንሳኤ በዓል ይሆንላችሁ ሲሉ የመልካም ምኞት መልእክታቸውን አስተላልፈዋል። በሌላ በኩል የተባበሩት መንግስታት ድርጅት ለክርስትና እምነት ተከታዮች በዓሉ የሰላምና የደስታ እንዲሆን ተመኝቷል። የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ለበዓሉ መልካም ምኞቱን ገልጾ እንደ ትንሳኤ ያሉ በዓላት ሰላም፣ አንድነትና መግባባትን በመፍጠር ያላቸው ሚና ወሳኝ መሆኑን አመላክቷል። ዓለም አቀፍ የፍልሰል ድርጅት አይኦኤምም ለክርስትና እምነት ተከታዮች የትንሳኤ በዓል በሰላምና በአንድነትና በደስታ የሞ ሞላ እንዲሆን ምኞቱን ገልጿል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አበቤ ሀያ አምስተኛውን ተስፋ ብርሃን የምገባ ማዕከል ጉራራ ቅርንጫፍ መርቀው ስራ አስጀምረዋል። ከንቲባዋ በአዲሱ ማዕከል የትንሣኤ በዓልን ምክንያት በማድረግ ለአቅመ ደካሞችና ለተለያዩ ማኅበራዊ ችግሮች ለተጋለጡ ወገኖች ማዳ አጋርተዋል። ከንቲባ አዳነች አበቤ በዚህ ወቅትም ከተማ አስተዳደሩ ከግሉ ዘርፍ ጋር በመተባበር የምገባ ማዕከላትን በማስፋፋት በቀን አንድ ጊዜ መብላት የሚያይችሉ ወገኖችን እየመገበ መሆኑን ተናግረዋል። ዛሬም ከተማ አስተዳደሩ 25ኛውን የምገባ ማዕከል በየካ ክፍለ ከተማ ፈረንሳይ ጉራራ አካባቢ መክፈቱን ተናግሯል። ማዕከሉ በአያት አክሲዮን ማኅበር ድጋፍ መገንባቱን ጠቅሰው ድርጅቱ በማዕከሉ አቅመ ደካማ ወገኖችን የሚመግብ በመሆኑ ምስጋናቸውን አቅርቧል። መስጠት አያጎልም፣ መለገስም በረከት ነው ያሉት ከንቲባዋ በቀጣይም ባለሀብቶች በድጋፋቸው አጠናክረው እንዲቀጥሉም ጥሪ አቅርበዋል። ክብሯትና ክብራን ተመልካቾች ከሀረሪ ቴሌቪዥን በቀጥታ ስርጭት ወደ እናንተ ሲደርሱ የነበሩት የዕለቱ ዜናዎቻችን እዚህ ላይ ያበቁ። ለክርስትና እምነት ተከታዮች በሙሉ በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አድርሳችሁ እንላለን። ጤና ይስጥልኝ።